ሀገራዊ ምክክር ኮሚሽን ከመጣው ጀምሮ እውነት ለመናገር እጅግ በጣም ጥሩ አካሄድ እየሄደ ነው። ካለንበት ሁኔታ እንድናለን ብለን እናስባለን። እና ያው ጥቅል እንደ ሀገር ሊያግባቡን ያልቻሉትን ጉዳዮች እያነሳን እንገኛለን። ሴቶችና ሕጻናትን ወክዬ የምናገረው መልእክትም ማስተላልፈው እንደ ሴቶች እንደ ኢትዮጵያ ሴቶች እኔ እንዳንድ ክልል ወይም ደግሞ እንዳንድ ከተማ አይደለም የምናገረው፣ እንደ ኢትዮጵያ ጠቅላላ በኢትዮጵያ ነው ችግር ያለን ሴቶች እየተደፈሩ ሴቶች አለ አግባብ ደግሞ የሞት ሴቶች ነው የሚበዛ ያለ። ለምሳሌ አሁን በሰሜን ሸዋ ስታይ ከማያቸው መረጃዎች ብዙ እንትን የሞቱ አሉ። ብዙ ችግር አለ። ከዚህ ሁላ ውስብስብ እንድንጸናና አንደኛ ሆነን እንድንወጣ ሴቶች ሴት ማለት እናት ናት። እናት ማለት አገር ነው። አገር ማለት ደግሞ የማንም ኃላፊ ዶክተር ን መንግስት ይሁን ምትወልድ እናት ናት። ስለዚህ ያላት ትልቅ ክብር ጎላ ብሎ ታይቶ አንድ ማረፊያ ሊደረግበት ይመኛሉ ማለት ነው። ጥቅልኛ እንደ ሴት ያነሳ ነው አጀንዳ። ከሀገራዊ ጉዳይ ከማያግባቡት የመጀመሪያው ህገ መንግስት መሻሻል ነው። ለዚች ሀገር ምስቅልቅሉ መውጣት በዋናነት ያነሳ ነው ህገ መንግስት በወቅቱ አለመሻሻሉ ነው። ህገ መንግስቱ ሲሻሻል ብዙ ጥያቄዎችን በውስጡ አቅፎ ስለያዘ ብዙ ጥያቄዎች ይመለሳሉ ብለን ስላምን በዋናነት የያዝነው የህገ መንግስት መሻሻል አለበት ነው። በዚህ ውስጥ የወሰንና የድንበር ጉዳዮች እነሱ ወቅቱን ጠብቀው መመለስ አለባቸው። በዚሁም ከክልሉ ውጭ የሚኖሩ የአማራ ህዝብ ባለቤት አልባነት፣ ባለቤት አለመኖራቸው ለብጥብጡ ወይም ለትርምሱ ዋነኛ ምክንያት ነው ብለን አንስተናል። ሌላኛው የማህበራዊ የዜጎች እኩል ማህበራዊ ፍትህ አለመኖርም አንደኛው ብጥብጥ ነው ብለን አስበናል። በዋናነት ደግሞ ለዚች ሀገር ሊያግባባን ያልቻለው ብለን ያነሳ ነው፣ ሀሰተኛ ትርክት ወይም የውሸት ትርክት የሚባለው ነገር መስተካከል አለበት ብለን እነዚህን እንደ ሴቶች አንኳር የሆኑ አጀንዳ ናቸው ብለን አንስተናል። ሀገራችን ከዚህ በፊት የነበራት ታሪክ ጦርነት እንደሆነ ይታወቃል። ብዙ ያለያየን ብዙ ችግሮችና ተግዳሮች ያሉብን የነበሩ ያሉ መፈታት ያለባቸው። አሁን ደግሞ በጣም የተማሩ ለኢትዮጵያ የደረሱላት የምክር ኮሚሽኖች አሉ ከጦርነት ከመገዳደልና ከመጠፋፋት ይልቅ ለሀገር የሚበጀው መነጋገር መዋየት ዲያሎግ ነው በሚል ነው የጀመረው እና በጣም ደስ በሚል የተቀናጀ የተሰናሰለ ሁሉንም ማህበረሰብ ክፍል ያሳተፈ አካል ጉዳተኛ፣ ሴት፣ ወንድ ትልቅ ትንሽ የተገለሉ እንደገና ደግሞ ይገባኛል መሳተፍ ይገባኛል ማህበረሰቦችን ሁሉ ያጠቃለለ መንግስት ሰራተኛን ጭምር ያጠቃለለ ስለሆነ በእርግጠኝነት መፍትሄ ያለው ብዬ አስባለሁ። በእድር ማህበረሰብ ነው ተወክ የመጣው ማለት ነው። ስለ ሰላሙ አሁን ይህን የሀገራዊ ምክክር ኮሚሽን ተፍጻሜቱ ላይ ያሳየን እግዚአብሔር፣ እንጂ በጣም በጣም ደስ የሚል ነገር ው ኢትዮጵያ ሀገራችን ከካራማራና ከአድዋ ውጭ የሚካሄድ ያለ ጦርነት የእርስ በርስ ጦርነት ምንም ዋጋ የሌለው የእርስ በርስ ግድያ፣ ይሄን አካቶ ሀሳቡን ወደ ምክክር ኮሚሽን ባንድ እንትን አምጥቶ ተወያይቶ ይሄን ለመፍታት ያበቃን እግዚአብሔር የተመሰገነ ይሁን። መንግስት ማድረግ ያለበት ይሄን ሀገራዊ የምክክር ኮሚሽን ተፈጻሚነት እንዲኖረው ውጤት በውጤት የታጀበ አመርቂ ውጤት ፍሬ እንዲያፈራ ተፈጻሚነቱን ክትትልና ድጋፍ አድርጎ እስከ መጨረሻው ሰላማዊ መንገድ የሚፈጠርበትን አጋጣሚ እንዲያመቻች፣ በዚያው አጋጣሚ መግለጽ እወዳለሁ፣ እንዳንድ እናት እንዳንዲት ኢትዮጵያዊ እናት እንዳንዲት ኢትዮጵያዊ ሴት አሁን እያስተናገድን ያለ ነው። በተለይ በተለይ እንደ አማራ ክልል የተሸከሙ ማህጸኖች ሀዘኑን መቋቋም አልቻሉም። የተጠቡቶችም ሀዘኑን መቋቋም አልቻሉም። ና ውጭ ላሉት በዚህ ፕሮግራም ላልተካተቱ ሰዎች ማስተላለፍ የምፈልገው ነገር ኑ መገዳደል ይብቃና በሀሳብ በቃላት ያለብንን የተለያየ ተቃራኒ ሀሳብ እንግባባ። እውነት ለመናገር ክርስቶስ የላከው ነው ብዬ ነው ማምነው ይሄንን ሀገራዊ ምክክር ከፈጣሪ በታች እንመንና ልዩነታችን በሀሳብ እንወያይ ኑ እንመካከል ብዬ ጥሪን ማስተላለፍ ፈልጋለሁ። እንደናት ሰላም ብቻ ነው መፍትያችን። መገዳደል፣ መጠፋፋት ለማንም ጠቅሞ ያግም። በሃይማኖት፣ በባህል፣ በወግ፣ በሴትም መጥፎ ገጽታ ያለው በዚህ በምድረ ህይወት እያለን በሃይማኖት ምነድ በሰማዩ የሚያስቀጣ የክፎ ምፈስ ስራ ስለሆነ ወደ ቀለባቸው ተመልሰው መጥተው እንዲመክሮ ጥሬን አስተላልፋለሁ። ዋናው ነገር አገራችን ልንገንባትና ልንገነባትና ልናስቀጥላት ከሆነ በውይይትና በሰላም ወደ ልማት ሁላችን ካልገሰገስን እርስ በእርስ ወንድሙ ወንድም በመግደል ጓደኛው በመግደል በመገዳደል ምንም አገራችን ማስቀጠል አንችልም፣ መገንባት አንችልም። ዋናው ነገር ይህም እኮ ዛሬ ጊዜው ሲደርስ ነው። ተመስሎ ያደረኮ ነው። አባቶቻችን ምን ይላሉ? ለልጅ ለሀገር ሚሆን ምክር ለልጅ ለጥርስ የሚሆን ምከር ይላል ተመስሎ አድሯል ማለት ነው ካሁን በፊት ስለዚህ ሀገራዊ ምክክር ኮሚሽን በጣም በጣም በጣም በጣም አስፈላጊ እና ዘላቂ ልማት ያለው በመሆኑ እኔ በጣም ደስታዊ ወሰን የለውም